ኮዬት ሀገር ላይ የኢድ ቀን አስደንጋጭ ነገር ተፈጥሯል ማለት ነው። በሀገሩ ዜጋ በህፃን ልጅ ላይ የፈጸመው በጣም አረቦቹን ያስቆጣና እንዲሁም ደግሞ እኛ ሀገርም ላይ የሚፈጸም እዚህም አረብ ሀገራትም ላይ እንደዚህ አይነት ነገር አለ ወይ ብላችሁ የሚያስደነግጥ ነገር ነው የተከሰተው። ምን እንደሆነ እነግራችኋለሁ። ባካችሁ እን ቪዲዮ ላይክ፣ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱላ ወበረካቱ። ቤተሰቦች እንዲናችሁ ሰላምናችሁን ይገውሉ ሰላም ነው አላ ስን ታላ በያላችሁበት ሰላማችሁን ይብዛልኝ ሀገራችንም ሰላም አድርግልኝ ያልኩ፣ እንደተለመደው ባዲስ እዱ መጥቻለሁ ማለት ነው። አባይቢ ኢድ ሙባረክ ብያለሁ። በዚህ ሰሞን ጠፍቻለሁ፣ ይቅርታ አድርጉልኝ። ስራ ለቅቄ ነበር እና ባካቸውን ቪዲዮ ቫይራል እንዲወጣ ፈልጋለሁ። ላይክ፣ ሼር እንድታደርጉልኝ ፈልጋለሁ ማለት ነው አባይቢ። እንደነገርኳችሁ መግቢያዬ ላይ ኩዬት ሀገር ላይ የተፈጸመ በጣም አሰቃቂና በጣም አስደንጋጭ ነገር ተፈጥሯል ማለት ነው። እሱም ደግሞ የኢድ ቀን ሰው በሚደሰትበትና ደስታ ባለበት ቀን አስቡት እንግዲህ ስንት አመታት ቆይተን ሮመዳንን ጾመን የኢድ ቀን እንደሰታለን ብለ ሲያስቡ መጨረሻ ላይ ግን በሀገሩ ዜጋ ህፃን ልጅ ላይ አስደንጋጭ ነገር ተፈጽሞበታል ማለት ነው። እሱም ደግሞ በጣም የሚያሳዝነው ደግሞ የልጆች አባት ራሳቸው የራሱ ልጅ ላይ ሊፈጸምበት የማይፈልገውን ነገር የሌላ ልጅ ላይ ተፈጽመዋል ማለት ነው። እና በጣም ነው የሚያሳዝነው። ይህ ነገር ብዙ ጊዜ አገራችን ላይ ይፈጸማል። ብዙ ጊዜ አገራችን ላይ ህጻናት ላይ ወንዶች ህጻናት ላይ ሴት ህጻናት ላይ ይፈጸማል። እኔ አረብ ሀገራት ላይ እንደዚህ አይነት አሰቃቂ ስራ ይሰራል ብዬ አንድም ቀን አስቤን አላቅም ማለት ነው። ወላ ላዚምን ነው ምላችሁና ወላይ በጣም ነው ያዘንኩት። ልጅ ህጻን ልጅ ብጋላ ላይ እንትን በቃ የረመዳን ነገር ለእንትን ረመዳን አልኩ የኢድ እቃ ለመግዛት በወጣበት በራሱ ዜጋ በልጆች አባት አስቡት፣ እንግዲህ ልጅ ያለው ሰው ነው። በነዚህ ሰው በሀገሩ ዜጋ አስደንጋጭ እና አሰቃቂ ነገር ተፈጽሞበታል ማለት ነው። ይህም ደግሞ ይሄ ነገር የተፈጸመበትም ልጅ የአስር አመት ልጅ ነው ማለት ነው እና በአጋጣሚ ወደ ብጋ ላይ እየሄደ እያለ ይሄ ሰውዬ እየተዟዟረ ነው፣ መኪና ላይ ይዟዟራል። መጨረሻ ላይ ግን ልጁን ያየዋል ለመጥፎ ነገር ይፈልገው እና ልጁም ደግሞ አልጠረጠረም። ለምን ብትሉ የሀገሩ ዜጋ ነው፣ ይህንን ነገር መጥፎ ነገር ይፈጽምብኛል ብሎ አላሰበም ማለት ነው። አስቡት እንግዲህ ሲያየው የሀገሩ ዜጋ ነው፣ ኮይታዊ ነው። ይህንን ነገር ይፈጽምብኛል ብሎ ሳያስብ ና ይለዋል፣ ሲጠራው ይሄዳል እና መኪና ውስጥ ግባ ምሰጠህ ነገር አለ ይለውና እሽ ብሎ ልጁም ኢድያ ምናምን የሚሰጠው መስሎት መኪና ውስጥ ይገባል ማለት ነው። ለምን የሌላ ሀገር ዜጋ ቢሆን ይጠረጥራል? ለምን መጥፎ ነገር ያደርጉብኛል ብሎ ስለሚያስብ። ይሄ ደግሞ ኮይታዊ ነው የሀገሩ ዜጋ ነውና አምኖ መኪና ውስጥ ይገባል። ከገባ በኋላ ግን መኪናውን በረዘግቶበት አፍኖት ወደ ሰው የሌለበት ቦታ፣ በኢድ ቀን አስቡት እንግዲህ እናት አባት ልጅ ይመጣል ብለው እቃ ይዘው ይመጣል ብለው እየተጠባበቁ ልጁን ሰው የሌለበት ቦታ ወስቶ ደፍሮ ልብሱን አውልቆ ራቆቱን በመኪናው ላይ ባለ። አሁን ለምሳሌ ታውቃላችሁ፣ በር ላይ ሲወጡ የሆነ ፈርሽ ነገር ይዘው ይወጣሉ አይደል? እሱ መኪናው ላይ አለ። እዛ ላይ ጠቅልሎ ሜዳ፣ ምንም ሰው የሌለበት ሜዳ ላይ ወስቶ ነው የጣለው ማለት ነው ደፍሮት አስቡት እንግዲህ ህፃን ልጅ አስር አመት ህፃን ልጅ በትልቅ ሰው ወደ ባርባ ምናምን አመት ሰው ሲደፈር ማለት ነው። አስባችሁታል። እና ደፍሮ ሲያበቃ ልብሱን ሌላ ቦታ ጥሎ ልጁን ራቆቱን በዛ በስጃታ ውስጥ ጠቅልሎ ወስቶ ይጥለዋል። ልጁ ራሱን ስቶ ነበረ። ከሳተበት ይነሳና በቦታው ቁጭ ብሎ ራቆቱ ነው። ለመንቀሳቀስ አልቻለም። ለምን ራቆቱን ነው? ምንም ነገር ልብስ ገላው ላይ የለም ከዛ ቁጭ ብሎ ራሱን ሲቶ መጀመሪያ ላይ ይነሳና ልጁን የተናገረው በነገራችን ላይ እና አሁን ላይ ሰውየው ተይዟል። ታውቃላችሁ እዚህ ሀገር ላይ ትክክለኛ ፍርድ ነው የሚፈረደው፣ እንደኛ ሀገር አይደለም። ወላሂ በጣም ነው ምን በአረብ ሀገር ፍርድ እና በአረብ ሀገር ሀቃቸው ስለሚወስድላቸው በጣም ነው የሚደሰትባቸው አረቦች ማለት ነው እና ከዛ ራሱን ይስታል። ሲነሳ ራቆቱ ላይ ለራቆቱ ነው ልብስ የለውም አጠገቡ። ሲያይ ምናምን ሰው የለም። ከዛ መልሶ ራሱን ይስታል ማለት ነው። ከዛ በኋላ በአጋጣሚ ደግሞ እዛ ቦታ ላይ የሚያልፉ ከሌላ ቦታ የሚመጡ ሰዎች ያዩትና እንትን ሲያዩት ሊያነሱት ይሞክራሉ። ልጁ ደንቅጠዋል። ምግብ አልበላም በቃ ፀሐይ መቶታል ከዛ ምግብ አብልተው ልብስ ገዝተውለት የራሳቸውን ልብስ መጀመሪያ የራሳቸውን ልብስ ወስተው ይሸፋፍኑና ሰው ያለበት ቦታ ይወስዱታል። የሚያስፈልገውን ነገር ካደረጉለት በኋላ የማን ልጅ ነው? የት ሀገር ልጅ ነው? የቱ ቦታ ነው? ቦታ የት ነው? የማን ልጅ ነው? ብለው ሲጠይቁት ይናገራል። እነዚህ ሰዎች ደግሞ ደውለው ለፖሊስ ይጠቁማሉ። መጨረሻ ላይ ግን ሲጣራ ይህ ሰውዬ በካሜራ ታይቷል ማለት ነው። ብጋላ አጠገብ ስለ እንትን ስለቀጠፈው ማለት ነው። ብጋላ አጠገብ ነው አፍኖ የወሰደው እና በካሜራ ታየ። ከዛ በኋላ ማን እንደሆነ ታወቀ። ሰውየው ተይዟል ማለት ነው። አሁን ሰዓት ላይ ና ልጁ ያለበት ሁኔታ በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው እና እኛ ሀገር ላይ እየተፈጸመ ያለው ነገር በእያንዳንዱ አረብ ሀገራት ላይ እየተፈጸመ ነው ያለው። ወላሂ ዛሬ ደግሞ ያየሁትን ቪዲዮ ቢታዩ በጣም ልባችሁ ይሰበራል። በተለይ ደግሞ መስራ ሀገር ላይ ወይም ደግሞ ግብጽ ሀገር ላይ እየተፈጸመ ያለ አሰቃቂ ነገር አለ ማለት ነው። ባካችሁ ግብጽ ሀገር ያላችሁ እህቶቼ ጥንቃቄ አድርጉ ማለት ነው። ሲቀጥል ደግሞ እባካችሁ ኩዬት ሀገርም ያላችሁ ራሳችሁን ጠብቁ። በአሁኑ ሰዓት ላይ ሰው በጣም ከፍቶ ተሰርቷል። አገራችንም ላይ እየተከሰተ ያለው ህጻናትን እየወሰዱ እየገደሉ እየደፈሩ ደፍረው ሲያበቁ መጨረሻ ላይ ግን እየገደሉ ጀናዛቸውን በእንትን ጠቅልለው ወደ ዙባላ ወይም ደግሞ ቆሻሻ ውስጥ ነው እየጨመሩ ያሉትና አላህ ከእንደዚህ አይነት ነገር ይጠብቀን። በጣም ነው የሚያሳፍረው እና በተሰማው ነገር እና ሰው ደስታውን ለማጣጣም በየቦታው እንትን ወዲህ ወዲህ በሚልበት ሰዓት ይህንን ወጣት ደግሞ እንትን ወስቶ ደፍሮ ለራሱ ልጅ ላይ የሚፈጸምበትን ራሱ ልጅ ላይ ሊከሰትበት የማይፈልገውን ነገር ሌላ ልጅ ላይ ይህንን አስነዋሪ ነገር ፈጽሞ ከዛ ልጁን አውጥቶ ጥሎ እሱ ተመልሶ ቤቱ ሄዶ ከልጆቹ ጋር ኢዱን አሳልፈዋል ማለት ነው። መጨረሻ ላይ ግን አላህ ሲያጋልጠው፣ መጀመሪያም አላህ የልጁን ሀቅ ሊያወጣለት ሲል በካሜራ ታይቶ አሁን ላይ ልጁ ሆስፒታል ነው የሚገኘው፣ እንትን ሰውየው ደግሞ እስር ቤት ነው ያለው። ከዚህ በፊት ምንም አይነት ውሳኔ አልተወሰነበትም። ለምን? የኢድም ጊዜ ስለሆነ በጣም የሚያስደነግጥ አሳፋሪም ነገር ስለሆነ አሁን ላይ ወይም ደግሞ እየተመረመረ ነው ያለው ማለት ነው። እሱ መሆኑ እና ይህንን ነገር መፈጸሙን አምነዋል። ከዚህ በኋላ ደግሞ ምን እንደሚጠብቀው ምታቆት ነው አረብ ሀገራት ላይ ልጅ የደፈረና እና የሰውን ሀቅ በላ እንዲሁም ደግሞ ሰውን የገደለ ምን አይነት ቅጣት እንደሚቀጣ የሚታወቅ ነገር ስለሆነ አላህ የተገቢውን ቅጣት ይስጠው ነው የምለው። እንደዚህ አይነት ደግሞ አጸያፊ ስራ የሚሰሩ በየቦታው በሀገራችን የሚሆን በየቦታው ይህን ነገር ህጻናቶችን ህይወት የሚያበላሹትንም አላህ የእጃቸውን ስጣቸው እንዲሁም ደግሞ አላህ በላውን ያወርድባቸው ነው የምለው። አባይቢ የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ አመሰግናለው። እንዲሁም ደግሞ ከእንደዚህ አይነት አደጋ እና ከእንደዚህ አይነት ነገር አላህ ይጠብቃችሁ በያላችሁበት። እንዲሁም ደግሞ ቪዲዮ ላይክ፣ ሼር አድርጉት ለቻናል የምደይ ሰው ሆናችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ሀባይቢ አላህ ይጠብቃችሁ። አሰላም አለይኩም ወረመቱላሂ ወበረካቱ አላህ